ገረድ ያልሽው ልጅ ማለት ነው። እንዴነሽ? ደህና ነሽ ወይ? እንዴት ከረም እንደት ይዞሻል? መዳምነት ልበልሽ አንቺ። እንደው ሰው ጎበዝ፣ እንደው ሀበሻ እኮ አትብለጡት። ካበለጣችሁት ማለት ነው የሚያነውርባችሁ በቃ የሚያወጣላችሁ አቃቂር። ልጅን ነገር ላይ ያስተምሯትም አንድ እያሉ የማያወጡላችሁ አቃቂር ጠይቁት። ወላሂ ነው እምላችሁ አረ ቢስሚላ በቃ የማይወጡላችሁ ፈሊጥ። በምን ያንሰው እንኳ እንኮርኩመው በምን እናሳርረው የሚሉት ነገር አላቸው። ድ አሁን መዳም ኩሽናሁኑ እንግዲህ እኔ እንግዲህ መዳም ቤን ነው የሰራሁት ሌላ አልሰራሁም። መዳም ኩሽና ሁኖ ተቀምጦ ገረድ ብሎ መሳደብ አይደብርም? እስኪ ንገሪኝ እንደው እኔ እኮ ሰው እብድ ነው እንደ አንዳንዴ በቃ ደርሶ ሰው ላይ ፊጥ የሚለው ነገር በቃ አሁን እኔ እኮ እንዲህ አይነት ሴቶ ይብላይ ለጎረቤታቸው ብላይ ለጓደኛቸው አልኩት። ውድጅ መስሏችኋል። በቃ እንደዚህ ምንም ሳትደርሱባቸው ጠቅ ለማድረግ የሚሞክሩ ማለት ነው። ለህ የስራቸው ይስጣቸው። ጠቅ አርግሻ ለልሽ የሚያረብ አስተፍርላ፣ ያ ረቢ የስራሽን ስጥሽ ሂዳ ይስጥሽ። ሌላ ምንም አይባልም። ዝም ብለው የሚያናግሯቸው የሚያናግሯቸው ነገር አለ። በቃ ሳትፈልጉ በቃ ምን እንበላት አሁን ሰርባ እና ደግሞ አንዳንዶቻችሁ በዚሁ መሀል በለው ብዬ ነው። ያው አትሳቄ ትሉኛላችሁ፣ እኔ አለመሳቅ አልችልም። ልሰቅበት እንኳን ሳልስቅ እንኳን ሳልስቅ ስቄ ራሱ አልቻልኳችሁም። እነዚህን አንዳንድ ሰዎች እኮ በ ስለዚህ ተውት በቃ። መሳቅ የሚደብራችሁ እየዘለላችሁ መስማት ትችላላችሁ። እኔ ኔቸር ነው ማለት ነው። ምንም ማድረግ አልችልም። አላኩልህ እና ገረዳልሽ ልጅ ማለት ነው። እኔ እንግዲህ ብገረድም አልከፋኝም። እናትስ አልሐምዱሊላህ፣ አልሐምዱሊላህ አመስጋኝ ነኝ። ይገርምሻል አሁን ላይ የተማሩት ስራ ያላቸው ከኛን ሰው እንጂ ከእኛ ከኛ ከገረዶቹን ሰው እንጂ በልጦ አልተገኙም። እኛ አልሐምዱሊላህ ገረዳልሹ እንጂ አንቺ እንደዛ አስበው ነው ማናቀም። ምክንያቱም ተከፍሎን እኔ ገረድ የሚባለው ግን ምንድን ነው አላውቅም። ያው ሰው ስለአዘዘን ይመስለኛል። ይሁን እንጂ በያዙንም የሚያምር ብራቸውን ከፍሎ ነው ሰው ያረገልንን ብር ከፍለው ነው። ገባችሁ አይደለ? እኔ ምንም አላፈረበትም ማለት ነው አረብ ቤት በመስራቴ አሉ። እዚህም እኮ ሽንት ቤት አጥበላ አገኘችሁ ብለው ጠቅ ሊያረጓችሁ ይፈልጋሉ ማለት ነው። ግን ስለምበልጧቸው እናንተ መሆን ስለማይችሉ እንጂ ወይ አባ እናንተ መሆን ስለማይችሉ እንጂ ውነት ያሰራችሁ ጥፋት ወይም ከማን የሚያነሰ ሆኖ አይደለም። ገባችሁ አይደለም? ሲጀም ሲቀጥል እሷም ከዚህ የጸዳ ሆና ወይም በራሷ በራሷ የእኔ ፍቅር በራሷ አሁን የምትኖር በራሷ ሰርታ የምትተዳድር ሴት አይደለችም እንዲህ የምትለው ማለት ነው። መደም ቤት ና ነው ብዙዎቹ ተከታታዮቻችን መደም ቤት የምትሰሩ ናቸው። ቴንጂ ማማፊሽነት ትክክል ይካካል ነው ይ ምንሽ እንዴ እና እኔ አይደንቀኝም ማለት ነው። ሌሎች ቶቻችን ብዙዎቻቸው ስሜታ የሆናችሁ የመለሳችሁ አላችሁ ዝም በለዋ ተስፋ ስለለላት መስራ እንግዲህ ደግሞ ተስፋ ቆርጣ ብለው ብለው ተስፋ ቆርጣ የተቀመጠ ስለሆነ ተስፋ ያላቸውን ሰዎች ለማዳከም የሚሰሩትን ለመዘርጠጥ ወደኋላ ለመጎተት ይሞክራሉ ማለት ነው። አንዳንድ ሰው ሐበሻ አብዛኛውን ጊዜ እዩብኝ ስትበልጡት አይወድም። በቃ የሚፈልገው ከእናንተ በታች ሆናችሁ። እኛ አፈር በልተን ተገርደን ብንሰራ ጠቅሞናል ናት። ዛሬ ሚሊዮን ብር በሚሊዮን የሚቆጠር ብር ቦታ ላይ በሚሊዮን የሚሸጥ ቦታ ላይ ቁጫል ነው፣ ተገርደን ላባችንን ጠብ አድርገን በመስራታችን ስለዚህ ኮራ ብለን እልቅስ እልቅስ ሰው መዘርጠጥ ትተሽ ገረድ ሁነሽ እንዳቀሪ ሰርተሽ ተለዋጭናት። ሰርተው መለወጥ ሰው ሆኖ መገኘት ትናንትን ከዛሬ ከትናንቱ ዛሬ የተሻል ሆኖ መገኘት እንጂ ሰው መዘርጠጥ ምንም የሚጠቅምሽ ነገር የለም። እኛ ምንም የሚያሳፍረን ነገር የለም። ላባችን ጠባር ግን ምን የመሰለ ብር ተከፍሎን፣ ምን የመሰለ ቦታ ላይ ቁጭ ብለናል። ማንም የሚቀናበት ቦታ ላይ ይገባሽ አደለ? ስለዚህ አይገርምንም ማለት ነው። ገረድ ብትይን ኖርማል ነው በቃ። ምርጥ ብር አፍርተንበታል አልኩሽ፣ በቃ ምርጥ ቦታ ላይ ተቀምጠንበታል። ግርድናችን ነው። በግርድናችን ላይ ተረማምደ እና እህቶችም አብሽሩ ምንም ያው እናንተ ምኛው ግጤስ ብለ ናችሁ ብዙዎቻችሁ ስሜት አይሆናችኋል፣ ግን አይግረማችሁ። በቃ እሷ መስራ አስተዳደሻ ላይ ተስፋ ያቆረጠኝ ስለሆነ ሰው ለማንጓጠት ትሞክራለች። እሷን አተረፍቃ ምቀሩ እስከ መጨረሻው ማለት ነው። ስለምንበልጣት ነው እንደዛ የምትለውና ተዋቸው ማለት ነው። ለእንደ ያሉት ጆሮ አይሰጥም። እንደው ላውራበት ብዬ ነው እንጂ እናኛ ያሳፍረንም ሞልቀቅ ብለን እየኖርን ነው። ባላችንን ብናመጣበት አባታችንን ብናመጣ ወንድማችንን ብንመጣ

አልሐምዱሊላ የቀረብን የለም መድኩሽ አላህ ሱብሃነሁ ተዓላ ባሮቹን ካጣቀመበት ሁሉ አጣቅመናል። ሰው ቤት ሰራችሁ፣ ሰው ቤት ተዋርዳችሁ ኑራችኋል፣ ገረድ ሆናችኋል ብሎ ያጓደለብን አንድም ነገር የለም ገባሽ አይደል? ስለዚህ የሚያሳፍረን ነገር የለም። ቀጥ ብለን ነው የምንረገጠው፣ ቀጥ ብለን ነው የምንራመደው፣ ቀጥ ብለን ነው የምንኖረው ገባሽ አይደል? አዎ እኛ መማሩ ቢሆን ተምረን ነው እንደውም በስራ ኮርስ ነው እና ግን ያው እኛ ጋር የተማሩትም ከኛ የተሻለ ኑሮ አልኖሩም። ገባሻ እኛ በቂያችን ተምረን ያው ስራም ቢያስይዘን ያው መሀይም አይደለም ልልሽ ነው አጠቃላይ። እና ያው እኛ ጋር የተማሩት የመንግስት ስራ ይዘው ያው እሮሮ እየመቱ ነው የሚኖሩት ማለት ነው። እኛ እንሻላለን እኛው ገረዶቹ ልልሽ ነው። ስለዚህ አልሐምዱሊላህ የበለጠን የለም ልልሽ ነው። እና ሰው ሆናችሁ ተገኙ። ሰውን ለማነውራት ትሞክሩ እኛ ጥረንግረን ባገኘ ነው የምናፍርበት ነገር የለም ነው የምንላችሁ። እሱ ነው የምንላችሁ። እንግዲህ በራስሽ የምትተዳደራ አኩኝ በጭራሽ ሲጀመር አይ በራስሽ የምትተዳደር ያኮንም በራስን ተዳድሮ የሚኖርኩ በራስን ተዳድርም ሰርቶ ነው ለፍቶ ጥሮ ግሮ ነው። ስለዚህ ማንም ሳይደግፍ ወገባል ጋር የሚኖር የለም ሲጀመር የተማረ ሰው ቅንጥላ ቢኖርሽ እንደ አይነት የዘቀጠ አስተሳሰብ ባላሰብሽ የዘቀጠ ንግግር ባልተናገርሽ ነበር ማለት ነው። ሲጀመር አንደኛ ክፍልም አልተማርሽ ተማርሽ ስና ለዛ ለዛ ነው ሰው የቁልቁል የምታዩ ማለት ነው። የድን እውቀትም የለሽ ምና ነው እንጂ ወይ በድንሽ ወይ በትምህርትሽ ሰፋ ያለ ቢኖር ቢኖርሽ እንደዚህ የጠበብ አስተሳሰብ ባላሰብሽ ነበር ማለት ነው። ለዛውም የዛ አይነት ስራ የሚሰሩ ህጦች በበዙበት ላይ ያን ባልተናገርሽ ነበር ግን ንፍጥ ቅንጭላን የተሸከምሽ። ያው እኔ እንደው ልለፍ ልብዬ ነው እንጂ ያንቺ ንግግር አላነደደኝም። ይሁን እንደኮራሁበት ያስረግጬ እነግርሻለሁ ማለት ነው። እሱን ነው የምላቸው። እነ እህቶቼ በርቱ፣ እንደ እንደ አይነቶቹም ጆሮ አለመስጠት ነው። ወደፊት መቀጠል ነው። መስራት ነው። ሰው ሆኖ መገኘት ነው ሰው ሆኖ መገኘት ነው። መበረታት ነው። ይሳቀል ጋይስ፣ እስ በሁለት ጥርስ እንጂ የሚያናድድ የሚያሳፈር ነገር የለም። ምክር ያልጠቀመው ሰው ማለፍ አው እለፉት። ስለዚህ እንደው ሄይ እያስታወስኩት እኮ ነው ጽሑፉን ያልጠቀመው ሰው ምክሩ ይለፈው፣ የሚጠቅመው ያዳምጠዋል። በቃ በቃ እኛ እየሰራን ነው ጋይስ፣ እናንተ እንደዚህ አይነቶቹ እኔ አልሳደብም። እናንተ ተሳደባችሁ፣ ይለፋይ ይበቃ። የእናንተ ወጀል በጣም ምን አገኛል። እና ልቦና ይኖራችሁ። ዋናው ሰርቶ ምንም ይሁን ዝቅ ብለሽ ሰርተሽ ከፍ ብለሽ መገኘት ነው። እናትዋ ትናንት ዝቅ ያሉ ናችሁ፣ ዛሬ ሰው ሆነው ከፍ ብለው እሚታዩት እንጂ። ስለዚህ ሰው ለመሆን እንጣር። እንደዚህ ብለው ለመንጓጠጥ እዚህም ይሏችኋል እኮ ነገርኳቸው። ደግሞ እንዲህ ሰርታ ላገኘችው ይሏችኋል